አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ ቤተሰቦቼ እንደምን አላችሁ? ጋር ሁሉ ሰላም አልሐምዱሊላህ። ወይ ያላችሁበት ያለ ሰላም ጋማዝነት ይለያችሁ። እንዲሁም ክርስቲያን ወንድሞች እንደምን አላችሁ? ዛሬ የፍርኖ ዱቄት እንጀራ እንዴት ነው የምትጋግሪው ቪዲዮ ስሪ። ልጆች ዛሬ ባላችሁኝ መሰረት ከጭብ ያለሁኝ እዚጋ መጥበሻ አለኝ እ የምጠቀመው አንደኛ ቁጥር ዱቄት እና ሁለተኛ ቁጥር ነው የምጠቀመው። ሁለቱን ሚክስ አድርጌ ማለት ነው። እናንተ የፈለጋችሁትን መጠቀም ትችላላችሁ። ከአንደኛውን ብቻ መጠቀም ትችላላችሁ። ከሁለተኛውም ብቻ መጠቀም ትችላላችሁ። እኔ ግን ይኸው ከሁለቱም የተጠቀምኩት ማለት ነው። እንግዲህ እኔ አንድ ጊዜ አምሽ ነው አስቀምጠው። ምክንያቱም በጋገርኩ ቁጥር አምስት አይጠበቅብኝም። አምሰው እና በቃ አስቀምጠዋለሁ ማለት ነው እና እናንተም እንደዚህ አደረጋችሁ እንትን ሞክሩት ማለት ነው። አሁን አምሰዋለሁ። እሺ ውዶቼ፣ እንግዲህ በዛ አይነት መልኩ አመሽዋለሁ። በደንብ ነው ያመስኩት፣ ዝም ብዬ ብቻ ማቆማቆ ብቻ አይደለም። በደንብ ነው ያመስኩት። ለምን ነጭ እንደሆነ አልፈልግም። ምን ነው በቃ ሰርገኛ ጤፍ እንድመስል ነው ባለቀ። እናንተ እንደ ፍላጎታችሁ ማለት ትችላላችሁ። በደንብ ነው ያመስኩት እውነት ለመናገር እና በዛ አይነት መልኩ ነው። አሁን ወደ ድፎ እንገባለን ማለት ነው። እሺ ውዶቼ፣ አሁን ይሄው እንፈታቸዋለን ማለት ነው። እርሾ ደግሞ እኔ ከተላለ አይጠፋኝም። እርሾ አለ ስጋግር፣ ስጋግርን ማስቀረም ማለት ነው። እንደዚህ ጣለዋል። አሁን አጣለውና በደንብ ሆጫ ምሬ አጣለዋለሁ ማለት ነው። በምን ጊዜ ወጥ በነገራችን ላይ በካሜራ የሚሰሩ ልጆች ቶሎ ያደለም እንጀራው ራሱ ቶሎ ይበላሻል። አሞ ምራሱ ካሜራ ካሜራ ነ ግን ስጋግር ስጋግር እርሾ እያስቀመጣችሁ መጋገር ትችላላችሁ። ይኸው እርሾ ነው። እንደዚህ እርሾ ሲቀመጥ እንጀራው ቆንጆ ነው የሚሆነው። ይመስላል አንዳንዶቹ ግን ዝም ብሎ ነው በካሜራ የሚጋግሩት፣ በጋገሩ ቁጥር ምናምን እና ይህንን በደንብ አቦካዋለሁኝ በደንብ እርሹኝ ይላል። ዝም ብሎ ነካነካ ብቻ አርጎ መተው የለም እሺ ውዶች ይኸው እንግዲህ በደንብ አቆጥቻለሁ። ቢያንስ ከአምስት ስድስት ደቂቃ አቆጥቻለሁ። በደንብ መንቦካት አለበት፣ ሁነት ለመናገር ምክንያቱም፣ ስለዚህ ስለሆነ ለምንስላ ጨው እንዲያረሱ አላሳየው። ጨው ትንሽ ጨው እንድጨምሩበት እሺ ውዶችዬ እንግዲህ ይሄን ይመስላል። ወቃሁት እንግዲህ በደንብ አሽቸዋለሁኝ በደንብ እሹት። ምክንያቱም የስንዴ ስለሆነ ብዙ ምንትን አይደለም፣ ቆንጆ አይሆንም። አሁን ይሄንን በቃ እስከ 6 ሰዓት 6 ሰዓት ሙሉ እንዲወጋ ነው ማደርገው። 6 ሰዓት ከ6 ሰዓት በኋላ ነው መጋግረው ማለት ነው። ቶሎ አቁቶ ወደውን ወደው አይሆንም ማለት ነው። እና በዛ አይነት መልኩ ነው እንግዲህ እስከምንጋግረው አብራችሁ የጠብቁ። እሺ ውዶችዬ፣ ይሄ አሁን እንጀራዬን እንግዲህ የሁለት ስድስት ሰዓት አስቀምጫዋለሁ። ይሄው ወቅቷል። እዚህ ጋር መጥበሻ የሚሄው አሁን እንግዲህ ለንጋገር ነው። እንግዲህ ምን እንደሚመስል አብረን እናያለን። ቆንጆ እንጀራ ነው የሚሆነው። የመዳም ከመሞች ይሄ ያው ሁልጊዜ ሩዝ እንዳትበሉ፣ ሁልጊዜ መኮረኒ እንዳትበሉ፣ እንጀራ እንዳትበላችሁ ላችኋለሁ እና እንግዲህ እስኪ

በነገራችን ላይ ይህን መጥበሻ ለእንጀራ ልታስቀምጡት አሪፍ ነው። ምክንያቱም ሌላ ነገር እንሰሩበት ከሆነ እንጀራውን አያሳምርላችሁም። ለእንጀራ ማሻላ ነው ከዝናት መልኩን አያችሁት? ግን ማሻላ ነው። ሰርገኛ እንጀራ ጤፍ ነው የሚመስለው የሰርገኛ ጤፍ እንጀራ እና በዚህ አይነት መልኩ እየጋገራችሁ ሁሉ እላችኋለሁ ውዶችዬ። እሺ ውዶችዬ፣ እንግዲህ በዚህ አይነት መልኩ እንጀራዬን ጋግሬ ጨርሻለሁ። እንጎቻም አለ፣ ይኸው እንጎቻው ማሻላ ነው። እንጀራው ያምራል። ይኸው እንግዲህ በዚህ አይነት መንገድ ተጠቀሙ። ምር ያምራል። ደግሞ እርሾ እንዳትረሱ እርሾ እዚህ ጋር ያስቀርቻለሁ፣ ትንሽ ማለት ነው። ይኸው ይህንም በዚህ ዕቃ አስቀምጬ፣ በዚህ ዕቃ አስቀምጠውና ተላጃ አስቀምጠዋሉ። ሳምንትም አስራ አምስት ቀን የሚሆኑ አይበላሽም። ምክንያቱም ተላጃ ስለሚቀመጥ ማለት ነው። ይኸው ያን የሚያክል አስቀራለሁ፣ ተላጃ አስቀምጣለሁ ማለት ነው። እንጂ በካሜራ ምናምን ነገር አታውቅም። የካሜራ እንጀራ ለጊዜው አው ለያምር ይሆናል ግን፣ አንደኛ ለሰውም አይስማማም፣ ሁለተኛ ደግሞ እንጀራው ቶሎ ይበላሻል። አሁን ይሄ እንጀራ አንድ የኔ ብቻ ነኝ፣ እንግዲህ የምበላው ቢያንስ ከሶስት ቀን ይቀመጣል፣ አራት ቀንም ይቀመጣል፣ አይበላሽም ማለት ነው። እና እንግዲህ ሀሳብ አስተያየታችሁን ጻፉልኝ በኮሜንት አዲስ እንደሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ቤተሰብ የሆናችሁ እንግዲሁን እስከ መጨረሻው እውን ልኝ አመሰግናለሁ። መልካም።